ሄደች ለካካልና ታያለ። ብቻኝነት ሊያረጓት ጋዜጣ ጻፈችማ ማለች ብቻ እሷን ልጫወትባት እንደነ ስለነበረ እኔ ባልሆን ኖሮ ሳምሪ እስከ ዛሬ ዘምሳ ላይ እስቲ ስደበኝ፣ አናቱ ነው የሚተረተረው። እስቲ ስደበኝ፣ እዛ ኤርፖርት ላይ ገደል ነው የሚገባው። እስቲ እናገረኝ፣ ሀገሩን ነበር። እስቲ እናገረኝ፣ ሀገሩን ብቻ የሚወደውን ነበር። ከራሴ የሚበልጥ ነገር የለም። ስለዚህ መሳደብ አይችልም። እኔ ስለሆንኩ እኔ ስለሆንኩ ጂጂ አልኳችሁ። ብታጠፋም ባታጠፋም በቀን አስራ ሁለቴ ቂጧ ተገልቦ መገረፍ አለባት። መረገጥ መሰደብ መተፋት አለባት አልኩ እኮ ይሄ ቁርቁ አያስኬድም እኮ እረግጣታለሁ እንኳን ነክታኝ ትናንትና አይደለም በአትነቃኝ እራሱ እኔ እረግጣታለሁ ቀሌት የሚያርግች ዛቻዎች በጣም ብዙ አይነት የጥላቻ በቃ ብዙ አይነት ነገር፣ ያልደረሰብኝ ነገር የለም። ያንን ነገር እናትናት ብዬ በጣም ታግሼ በጣም በትግስት አሳልፌ እስከ ዛሬው ሰባተኛ ዓመታችን ድረስ ይሄ ነገር ሊቆም አልቻለም። ከዚህ በላይ ልታገስሽ አልችልም እና እኔ ያንቺ ስድብ እኔ ላይ አይለጠፍም። እውነቱ ለመናገር እኔ ከምንም ስለማልቆጥረው ነው። አንድም ቀን እኔ ተናድጄ መልስ ወጥቼ፣ የሰው ልጅ ስሜታዊ ሆኖ መልስ ሊሰጥ ይችላል። ግን እኔ እንደዛ አይደለም አይደ ዘመድነት ምንም ቢሆን ልጆች ወልደናል። የሳምሪም እናትናት በሚለው ክፉ ቃል ሳልናገር አንድን ሰውን የምትሳደቢ ከሆነ በህግ እንደሚያስጠይቅሽ እሱን እኔ በተግባር አሳይሻለሁ። ከዚህ በኋላ እኔ አንቺን የምጋፈጥሽ በህግና በህግ ነው። ከዚህ በኋላ በህግ ነው የምንጨርሰው። አሁንም የምመክርሽ ከዚህ በኋላ ስሜን እየጠራሽ እንዳስተድቢ አስጠነቀቀሻለሁ። አይ መሳደብ ነው የምፈልገው፣ ምንም አታመጣም። እንደውም ትፈራኝ ያለህ ምናም ብለሽ ያወራሽው ችግር የለው። ህግ ያለበት ሀገር ነው እየኖረን ያለ ነው። እኔ በህግ ነው የምሄደው፣ በህግ አረተውን ተደፍር ያለው አረተውን ሜንታል ቶርችን የተደረግኩትኝ ሁለታችንንም እኮ እየመጣ ነው። የሰውዬ እኮ ጋዝ ሌላ ሰው ሌላ እኮ ታሪክ አለ እኮ ከዚህ የበለጠ አረተውን ተደፍሬ ያለው አረተውን ሜንታል ቶርችን የተደረግኩትኝ ሁለታችንንም እኮ እየመጣ ነው የሰውዬ እኮ ሌላ ሰው። እሷ ግን አየችው። ኢትዮጵያ ሄደች። ለካ ካለ እናት አለው ብቸኝነት ሊያደርጓት ሲሉ ይህንን ጋዜጣ ጻፈች። አይ ላቭ ዩ ግን ሳምሪ ሳይ አይ ላቭ ዩ ሳምሪ ሲ ሳይ ሀንድረድ ማል ሶሪ ማሚ አይ ካን ፎርጌት ኢት ማይ ዶተር በት ኖት ፈር ሄም። እኔን ብቻ ሳይሆን እሷን ሊጫወትባት እንደነበረ ስለነበረ እኔ ባልሆን ኖሮ ሳምሪ ተጠላ ነበር። እኔ ባልሆን ኖሮ የሱ ቤተሰቦች ተጫወቱባት ነበር። እኔ ስለሆንኩኝ ነው። እዩት፣ እናትየውን አልሰገመም እስከ ዛሬ ዘምሳለ። እስቲ ስደበኝ፣ አናቱ ነው የሚተረተረ። እስቲ ስደበኝ፣ እዛ ኤርፖርት ላይ ገደል ነው የሚገባው። እስቲ እናገረኝ፣ ሀገሩን ነበር ሚያጥ እናገረኝ፣ ሀገሩን ብቻ የሚወደውን ነበር ምሻኝለት፣ ራሴ አንቄ ነ ከራሴ የሚበልጥ ነገር የለም። ስለዚህ መሳደብ አይችልም። እኔ ስለሆንኩኝ እኔ ስለምኩ፣ እካካሙላ እሷ ግን አየችው። ሳምሪ ነው እንጂ እሷን አይደለም እኔ ያገባሁት ሳምሪ ነው እንጂ እሷን አይደለም። አንቺን አይደለም እያገባሁሽ። ስለዚህ እባክሽ ተይን። ከዚህ በኋላ አስር ጊዜ እየመጣሽ ባጨቀጭኝ ደስ ይለናል። ሳምሪም ከፈለግሽ ከእሷ ጋር መገናኘት ይችላለች፣ ከፈለገች እሷም ታገኘሻለች እንጂ እኔ አይደለም ካንቺ። ልጅሽን ሰብኩብሽ፣ ገባሽ? እሷናት የመጣችው። ስለዚህ በልጅሽ ምክንያት እየመጣሽ ከዚህ በኋላ ስሜን እንዳታነሺ፣ ሕግ ያለበት ሀገር እየኖርን ስለሆነ ሕግ ያለበት ሀገር እየኖርን ሕግ ያለበት ሀገር ስለምንኖር ብትጠነቀቂ ይሻልሻል። አሁንም በድጋሚ አስጠነቅቅሻለሁ። ስለዚህ አሁንም ልተወኝ አልቻለችም። ሰባት ዓመቱ ሙሉ ስቲላው በሰላም እየኖረን እኔን ብቻ አልፎ አይደለም ልጆቹን ራሱ እንደማትፈልጋቸው ልጆቹን እንደምትሳደብ በብዙ ሰው እንዳሰደበቻቸው፣ ይሄ ሁሉ ታግሼ ዝም አልኩ። ቤተሰቤን፣ እናቴን፣ እህቴን ሁሉንም ስትሳደብ ነበር። ይሄ ሁሉ በትዕግስት አልፌ ዝም ብያለሁ። የወለድኳቸው ቁጭ አርጌ ሁለት ልጅ እንኳን የወለድኳቸው ቁጭ አርጌ እንዲያሳቅፌ ግራ መጣሁ ብዬ ነው ወጣሁት። እኔ ጀርመን ስመጣ እኔ ልጅ እንደዚ ቅፌ ላሳደግ አሪፍ ሴሪየስ ራስን ፓምፐርስ የምትቀይረው ነገም ቢሆን እንኳን ቢሆን አሳቅፌ ነው የምሄደው። እኔ ልጅ አላሳደግም፣ ኔበር ኔበር፣ አላደርገውም። ራስ ታቅፋታለህ፣ ራስ ራስ ታቅፋታለህ። ከእኔ ሆድ ይውጣ እንጂ አንተ የማታሳድግበት ምን ስለሆንክ ነው? ምን ስለሆንክ ነው? ሁሌ ለሴት ልጅ ብቻ፣ ከዛ ልጅ ለምን ጭንቅላቴ ጭንቅላት ጊዜ ልጅ ይዤ አባትዬው ወዴት ሄደ ሲባል አባትዬው ጥሎኝ ሄደ። እኔ ነኝ ጥዮ የምሄደው። እኔ ስራ ሄዳለሁ ለልጄ ከፍላለሁ። እንደ ብሪትኒ እኔ ልጅ ዊትኒ ማ ፒክቸር ዊትኒ ብሪትኒ፣ ብሪትኒ ለባሏት ከፍል ነበር ልጆቹን እንዲያሳድግ። በትዳር መኖር በጣም ትልቁ ትልቁ በአሜሪካንም በዚህም ሀገር ህግ ዋው ይህም ያህል አመት እኮ በትዳር ኖረዋል። ትልቅ ቦታ ነው የሚሰጠው። ነውር ነው ብትጠይቋቸው፣ እዛ ቤት ገብታቸው ብትጠይቋቸው ሚስትየው ው ትላለች። እኔ እኮ ከእሱ ጋ ይኖርኩት አኗኗ እኔ ለምንድን ነው ኩ የምለው? እስኪ ንገረኝ። ምንም ምንም አልተስማማንም። ምንም የተፈጠረ ነገር የለም አልተስማማንም። በአንድ ነገር አልተስማማንም፣ ተለያየ። ዘጠና ዘጠኝ ፐርፌክት ቢሆን እኔ ጋር አንዱ ፐርፌክት ካልሆነ ትለያያለ በአንድ ነገር አልተስማማንም ተለያዩ። ማወቅ ከፈለጋችሁ ጂጂን በዛ የተለያዩች ዘጠና ዘጠኝ ነገር የምወደው ነገር ቢኖር ዘጠና ዘጠኝ ከእኔ የሚወደው ነገር ቢኖር በአንድ ነገር ግን አልተስማማንም ተለያየ። ለመጀመሪያ ጊዜ ሴት ልጅ ወንድ ልጅ ይደፍራል ሲባል በእኔ ባል ነው ያየሁት። ለካ ሴቶችም ወንድን ይደፍራሉ። ትዝ ይላችኋል ከወር ከምናምን በፊት ወጥቼ እዚህ ላይ ተናግሬያለሁ ብዙ ወንዶች በሴት የተደፈሩ እንዳሉ የሰው ልጅ ሊበሉ ይችላሉ የሰውን ይማማል ነው የሌላውን እንሰሳ ነው የምላችሁ የሌላ እንሰሳ የሌላን እንሰሳ ልትበላ ትችላለች ዛሬ እኮ አንበሳ ኩትናንሽ ግልገሎችን ሳይ እንኳንም አያባረርም ግን የሰው ልጅ እናት በተለይ ሴት ልጅን ማለት ነው ሴት ልጅን በመሀል ገብታችሁ አንቺ ልክ አደለሽም እንደ እናት ገበኗን አትደብቂም ወይ ገበናዋን ምንማ ደብቅ ሀያ ዓመት በሙሉ አሳድጋ ዛሬ ለዩኒቨርሲቲ አድርሳታለች። እዚህ ጋር ግን ልጅ የታገሽ ትምህርትሽን ጨርሽ ነው እንጂ እናት ልጇን የሴት ልጇን አታገባ። ልታገባም አትችልም፣ አትችልም። ለምንድን ነው ግን ኢትዮጵያውያኖች በተለይ ራሳችሁን ያልቻላችሁ? በነገራችን ላይ ሰውን ሰው ማስታረቅ የሚችለው ራሱ ከእግዚአብሔር ጋር የታረቀ መካሪ ሲሆኑ፣ ሁሉም ተነስቶ በእናትና በልጅ መካከል ላይ አስተያየት መስጠት ይፈልጋል። ተነስተው በእኔና ባሌ ላይ አስተያየት መስጠት ትፈልጋላችሁ። የራሳችሁ ግን ቤተሰብና የራሳችሁ ባል ጋር ግን ደህና የሆነ ግንኙነት የላችሁ፣ ባላችሁም በስነ ስርዓቱ ራሱ እማትይዙ ሴቶች ናቸው ያላችሁት። ለምንድን ነው ወንዱ የዚህ ሰዓት ላይ እኮ ገብቶ አስተያየት አይሰጥም? እያንዳንዱ እኔ ሴት ልጅ ስትገደም፣ ሴት ልጅ ስትሞት፣ ሴት ልጅ የሆነ ነገር ስትደበደብ፣ ሴት ልጅ ስትወል፣ ሴት ልጅ ከእናቷም ከአባቷም ከባሏ ጋር ስጠ ቀድማችሁ ሴቶች መታችሁ ነው ር የምትሉት ሆይ። ለምንድነው ወንዶቻችን በዚህ ነገር ላይ ረጋ ብለው የሚናገሩት? እንዲያውም ወንዱ ነው አይደለ? በደል ልጄንም የሚቀመው ወንድ ነው አይደለ? ልጄንም ከትምህርቷ የሚያሰናክላት ወንድ ነው አይደለ? ልጄን መድረስ ካለባት ቦታ ላይ የሚያሰናክላት ወንድ ነው። ወንዶቻችን ተረድተውን በእኛ በሴቶች ጉዳይ ላይ አስተያየት አይሰጡም። ምን ሆናችሁን? ሴቶቹ መታችሁ፣ አንቺ እናት እኮ ትክክል አይደለሽም፣ አንቺ ልጅ እኮ ትክክል አይደለሽም፣ ተዘዝም ያላችሁ በጣም ወልዳችሁ እዩት ብንል ደግሞ የእናንተም ልጆች ላይ የሚመጣው ችግር ተመሳሳይ ነው። እናንተም ነገ በልጆቻችሁ ደና ቦታ አለመድረስ፣ በልጆቻችሁ ጥሩ ቦታ አለመድረስ፣ እናንተም ልጆች ነገ እናንተ ተመሳሳይ ነገር ነው የሚደርስባቸው። ልክ አይደለም። ይቺ ልጅ ትምህርት አላት፣ የተለፋ አባት ህይወት አላት። እናት ከፍሏል፣ አባት ከፍሏል፣ አገር ከፍሏል፣ የአሜሪካን መንግስት ከፍሏል። አሜሪካን የምትኖር እናት እርግጠኛ ነኝ እንደ ሌላ ሶሻል ሚዲያ ላይ ቁጭ ብላ ወይም ደግሞ እንደ ሌላው መንግስት ረድቷት አደለ፣ የምታሳድገው እቺ ሴት ምናልባት ጠዋትና ማታ ከቋሚ ስራዋ ባሻገር ፓርትታይም ሰርታ ልጇን ከአንዱ ጠባቂ ወደ አንዱ በኩል ከአንዱ በረዶ ወደ አንዱ እንትን ብላ ነርታም የሚሆን ትሬን ጠብቃ ስራዋ ቦታ ሆኖ ሀሳቧ ግን ልጇ ጋር ሆኖ ይሆናል ያሳደገችት። እናንተ ዛሬ ጌም እየተጫወታችሁ ሶሻል ሚዲያ ላይ ትንሽ የእናንተ ተመሳሳይ ሰዎች የጌም ብር ስለሰጧችሁ ትንሽ ሰው ሆናችሁ የታያችሁ ሰዎች ትመጡና ወይንም ደግሞ በቲክቶክ ፊሊተር ፊታችሁ ስለጠራ ጭንቅላታችሁ የጠራ መስሏችሁ ወይ ብዙ ሀሳብ ጭንቅላታችሁ ውስጥ ያለ ሰውን የሚገዛ ሀሳብ ጭንቅላታችሁ ላይ የተሸከማችሁ ይመስላችሁና መታችሁ በእናትና በልጅ ላይ ፍርድ ትሰጣላችሁ እኔ እናቴ በአንቺም በልጅሽ መፍረድ አልችልም። ልጅሽ ሶሻል ሚዲያ ላይ የወጣች ለታ ነው የተበላችሁ። ይኸው ነው ወይ አንቺ ወጥተሽ ነው ያስበላሽ? እኔ ልጄን ያስበላት ሶሻል ሚዲያ ላይ ወጣው ጊዜ ነው። እኔ ወጣው ልጄ ግን አልወጣችው፣ ግን ታርጌት የተደረገችው ቆንጆ ልጅ አላት ጂጂኪያ ጥበሳት ተብሎ ነው ማንም ተራ ራሱን ያልቻለ ሰው ሲጠፍ ለዚሁን ላይ ያበቅ ያበቃል ማለት ነው። ያ ነው። እኔ ስለ ሷን ኳሊቲ እና ስለ ሱ ኳንቲቲ መናገር አይደለም ግን ግን ለልጄ መሆን ያለበት ወንድ ምን አይነት ነው ብዬ ሳስብ ከልጄ ጋር አብሮ ማደግ የሚችል ወንድ ቢሆን ደስ ይለኛል። እንደረኩኝ